ተምቹና ጀሮ አባባል ለማሳከም እየተደራደሩ ነው ሁለቱ። ተምቹ እንስረቅ ይላል፣ ጀሮ ደግሞ ሲድኑ ያዝኑብናል ይላል። ለማንኛውም አሁን ስለ ራበኝ ልውጣና ምግብ ነገር ፈላልጌ በልቼ ልምጣ፣ አንተ በቃ እሳቸው እዚህ ታመው ተኝተው፣ አንተ ልትበላ ትሄዳለህ ሲለው፣ እንዲህልህ ጀለሴ ስንበላ ነው እሳቸውን ማሳከም የምንችለው፣ ስለዚህ እኔ በልቼ ልምጣ ይለውና ተምቹ ይወጣል። ሐሴትና ምናሴ ቁጭ ብለው ደህና ነሽ እህቴ ሲላት፣ ደህና ነኝ ስትለው፣ ቤት ውስጥ ማንም የለም እንዴ ሲላት፣ እንዴ መቼም እኔ እዚህ ቁጭ ብዬ እንዴት ሰው የለም ወይ ልትለኝ አትችልም? ስትለው፣ አይ አንቺንማ አይቼሻለሁ ግን ሌሎቹን ማለቴ ነው ሲላት፣ ማንም የለም አዎ፣ እማዬም አክስቴን አይቻትልም ብላ ወጣለች። ሰላምም ወጣለች። ወዴት እንዴልች አላቅም እንዴ ሀናስ አልመጣችም ሲለው ሃናማ አልመጣችም ትለዋለች። እንዲ ስታስበው ያ ሁሉ ተፈጥሮ ትመጣለች ብለህ ታስባለህ እንዴ? ሰው እኮ ውሸት የውሸት ልካለው፣ እሷ እኮ በጣም ዋሸችው ስትለው ቢሆንም ሀና የሆነ ነገር ምክንያት ሳይኖራት አትጠፋም፣ ሳታስረዳንም አትጠፋም፣ የሆነ ምክንያት ይኖራል ሲላት መታ ነበር እኮ ስትለው። እና የታለች የታለች ሲላት ማለት የለች አሁንማ ሄዳለች ስትለው ማለት አይ የመጣችውማ ተመልሳ ሄደች እኮ ስትለው እማዬ ሂጅ ብላት ነው አይደል፣ አላሰራሽም ብላ ስትለው አዎ ድሮም አውቄው ነበረ ሲል ይመልስላታል። እርግብም አረፋ የመጣችው እናቴ አይኗን በጨዋጥባ እርዳታ ነበር የመጣችው ትለዋለች። አንተ ባሰብከው መንገድ አይደለም የመጣችው። ይኸውልሽ ሃናኮ እውነት መታ፣ የሰው ምንም የማይይዛት ናት። ካልዋሸች ውሸት ደግሞ የለባትም። ሃና አውቃት አለው ጠንቅቄ። ስለዚህ ስም ብላ የምትቀር ልጅ አይደለም አይደለችም፣ ስትለው ሲላት እሷ ማረ ባክህ፣ አንተ እንዳሰብከው አይደለም እሷ የመጣችው። እማዬን ብር ጠይቃ ነው አባቷ እንድታሳክምላት ስትለው፣ ምን አዎ ለልመና ነበር የመጣችው። ምን አልገባኝም? ሲላት የሀና አባት ታመው ሆስፒታል እንደተኙ ታውቃለህ። ስለዚህ እማዬ ደግሞ የሕክምናውን ወጪ አልችልም ብላ አቋርጣዋለች። ስለዚህ ሀናም የመጣችሁ ልመና ነበረ እማዬን ስትል፣ ምን አዎ። እማዬ ደግሞ እንደማትሰጣት ከዚህ በኋላ እንደማትረዳት እውነቱን ነግራ ላከቻት ስትለው ምን ከማየ ይሄንን አልጠብቅም። እውነት እማየ ይሄን እናድርጋው ከሆነ ሲል ይናደዳል። እኔ ራሱ በጣም አዝኜ ነበር፣ አይገርምህም? በጣም ነው። ስቅስቅ ብላ ስታለቀስ እንዴት አንጀቴ እንደበላችኝ እማየ ግን ጨከነችባት ስትል ወይኔ ምናሴ፣ እማየ ግን ምን ሆና ነው? ምን ነክቷት ነው ስትለው እርግቤ፣ ስታመሳስል እንደ እውነት እኔ ገንዘብ የለኝም እንጂ እኔ ራሱ ብሰጣት ደስ ባለኝ ነበር፣ እንዴት እንዳሳዘነችኝ ብታይ ትለዋለች። ምናሴም እማዬ ግን ጤነኛ ነች አላቅም፣ እውነት በጣም ጨካኝ ነች እማዬ ትለዋለች። ከዛ ምናሴም ከተቀመጠበት ብድግ ብሎ ወደ መኝታ ቤት ሄዳል። ርግብም እሱ ከሄደላት በኋላ እየወዛው የፌት ሳቋን እየሳቀች ቁጭ ብላለች። ሀናም ተመልሳ መጣችና ስትገባ ሀንዬ ሲላት አሴር እንዴት ዋልክ ስትለው ብዙ ጠፋሽኮ፣ ሲላት ምን አባቴ ላርግ ምን አማራጭ አለኝ? አባዬ እንደዚህ ሆኖ ማየት ከበደኝና፣ በዛው ጠፋው ስትለው እንዴ፣ እስከ መቼ እንሸሻለን ሀና፣ ሁሉንም ነገር መጋፈጥ አለብን ሲላት፣ አሴር ግን ጧት አስቀየምኩህ አይደለም? ለምን፣ እንዴ አላስቀየምሽኝም ሲላት ያንተ አባት ቢሆን ኑሮ እንደዚህ አትሆንም ነበር ስላልኩህ። በፍጹም ሀንዬ አልተቀየምኩሽም። እሺ፣ ይሄ የሁላችንም ጋ ነው። አባዬ እኮ ላንተም አባትህ ነው እውነት እንደዛ እየወደድከው እንደዚህ የሆንክ እያየ ሆኝ እንደዛ መናገር አልነበረብኝም ነበረ ስትለው ሀና እንደዚህ የሆንሽ እያየሽ እንደዚህ ማለት የለብሽም፣ እኔ ምንም ችግር የለም ይሁልሽ። እኔ ጠዋት እንደዛ ልትኛለሽ ብዬ ሳይሆን ከሰው ፊት ዝቅ ብለሽ ማየት ስላልፈለኩኝ ነው ሀና ሲላት እሱስ ልክ ነበር አንተን ሰምቼ በተመለስኩ ነበረ ስትለው እሺ፣ ምን ብለውሽ ነው ሲላት አይ ተውስኪ፣ ሴትዮዋ እኮ እንደማታሳክምና እንዳቋረጠችው ነገረችኝ። እግሯ ስር ተደፍቼ ብለምናትም እምቢ አለችኝ። ጨክናብኛለች። እንዴት ግን ማለት ጨክኝነች ማለት በቃ ምንም ቅንጣት ያህል ሳታስብልኝ ላከችኝ ስትለው በቃ አይዞሽ፣ አትጨነቂ ያሃና እግዚአብሔር ያውቃል። እንዴት አልጨነቅም? አሴር እስኪ አባዬን ተመልከተው ስትለው አውቃለሁኝ እንደዚህ ሆኖ እያየናቸው በጣም ይደብራል፣ ሲላት አሴርም እና ያባቷ ላይ ተጠግታ እያለቀሰች ነበር። አባቴ ምን ላድርግ? እያለች እያነባች እያለ ምን አሴ መኝታ ቤት ነበረና፣ ወይዘሮ ሜላት ስትሄድ ልጄ እንዴት ዋልክ? ስትለው ደህና ነኝ ይላታል። እንዲ ምን ሆናሃል ልጄ? ስትለው አይታረግና መለስ ምን አሞሃል? እንዴት ስትለው ደህና ነኝ አልኩሽ። እና ምን ሆነሃል? ምንም አልሆንኩም። ምን አሴ ስትለው ቆጣ ብለ እዩልሽ፣ አሁን ትወጭልኝ ብቻዬን መሆን እፈልጋለሁ ሲላት፣ አሞሃል? አሞ ከሆነ ሐኪም ቤት እንሂድ ስትለው ቢያመኝ ብሄድ አልፈልግም። ታሞ ሐኪም ቤት ያለን ሰው የማታሳክም፣ አንድ ሴት ታሞ የተኛን ሰው አታሳክሙ ብላ ሕክምናውን አታቋረጥም። ስለዚህ እኔም አታከም አልፈልግም ይላታል። አንድ ሴት የምትለኝ እኔን ነው ስትለው፣ አዎ ሴት አደለሽ እንዴ ይላትና ፊቱን ዘወር ሲል አሁን ነገሩ ገባኝ፣ ሀናን አግኝታት ነበር ማለት ነው፣ ውጭ ብለሽ አባረሻት ቤት አገኛት አለው ስትለው ሲላት፣ አባቴን አላሳክምም አለችኝ አለች አይደለ ስትለው፣ ሀና እንደዚህ አይነት ወሬ አመላላሽ ሰው አይደለችም ሲል ይመልስላታል ወይዘሮ ሜላትም። ይኸውልሽ ልብሽ እኮ ያውቀዋል እማዬ፣ ሀና በቤተሰብ መሀል እንደማትገባ የምትገባ ልጅም አይደለችም፣ ሲላት ለዛነዋ ልጅ ያልሆነችው ልጄ ነኝ ብላ ቤተሰብ ስት በጠብጥ የነበረችው ሳይንስ እኮ የሰው ልጅ ፈጠረው እንጂ ፈጣሪ አይደለም። እና አሁንም እህትህ እንደሆነች ነው የምታውቀው። ይኸውልሽ ወለድ ሻትም አልወለድሻትም ሀና እህቴ እንደሆነች ነው የማውቀው። በቃ እህትህ እርግብ ነች አልኩ ህኮ ሀሴት ናት በቃ እህትህ ስትለው እኔ ደግሞ ሀናም እህቴ ናት ነው ምልሽ። ይልና ኮስተር ይልባታል። እንደዛ የሚባል ነገር የለም። ሀና እዚህ ቤት ያላት እህል ውሃ አብቅቶላታል። እንግዲህ ታስቀሪን እንደሆነ እናያለን። እዩልሽ ይዘሽን የምትቀመጭ የቤት እቃ አደለንም። እንደፈለግን ምወድ እንችላለን። እኛ ፍላጎታችን ደግሞ ሀና ማግኘት ነው ይላታል።